ዓሊ ሱሌይማን መጀመሪያ እንኳን ደስ አለህ። በዘንድሮ ዓመት ብቸኛው አራት ጎል ያስቆጠር ተጫዋች ሆነሃል። ሐዋሳ ከነማ በሁለተኛው ዙር ላሳየው ድንቅ መለወጥና እንቅስቃሴ ያንተ አስተዋጽኦ በጣም ጉልህ ነበር እና ምንድን ነው ሐዋሳ ከነማ የተለወጠው ከሱ ልጀመር። መጀመሪያ መጀመሪያ አመሰግናለሁ። አራት ጎል አግብቼ መውጣት ደግሞ ለአላህ ሐምዲላ ማለት ፈልጋለሁ። በመቀጠል ችንሳፍ ሳፍ ነገር ተጫዋቾች ባርው ላይ ረዳታ አገዝ እነሱ ባይኖሩ ይሄ ስለማይሆን ለተጫዋቾች ትልቅ ምስጋና አለኝ። በመቀጠል ያው የእኛ የነበርንበት ቦታ የእኛ ስለማይወክል ከዛ ለመውጣት ጠንከረ መስራት መነጋገር ማድረግ ስላለበት ከዛ ደግሞ አንዱ ስለሆንኩ አጥቂ ስለሆንኩ ጎል ካላገባ ውጤት ምታመጣ ስለማችል ራሴ በደም አዘጋጅቼ በደም ሰርቼ ለዛሬ ለዚህ በቃ እዚህ ጋር በመድረሴ ደግሞ ትልቅ ምስጋና አለ አላ ይሄ ደግሞ እንኳን ደስ አላችሁ። ይሄ ነው ለሐዋሳዎች። አዋሳ በሚያሸንፋቸው ጨዋታዎች ሁሉ የአንተ ጎል ለሚገኙት ነጥቦች ትልቅ አስተዋጽኦ አላቸው። ለአዋሳ ወሳኙ ሰው እኔ ብለህ ታስባለህ? ወሳኝ ሰው በነበርንበት ሰዓት ሁላችን ደጋፊዎች፣ ቦርዶች፣ አሰልጣኞች፣ ተጫዋቾች ሁላችን ወሳኝ ነው። ተነጋግረን ደግሞ ከነዛ ወሳኞች አንድ በመሆኔ በጣም ደስ ይለኛል። ማለት ከተለያዩ የጨዋት መንገድ ከሚከተለው አሰልጣኞች ጋር ሰርተሃል። ከዘራይ ሙሉ ጋር አሁን ደግሞ ከሙሉ ጌታ ምህረት ጋር ምንድን ነው በሁለቱ መካከል ያለው ነገር? ምንስ የቸገረ ነገር አለ? ምን የጠቀመ ነገር አለ? አው ትልቁ ነገር ኮች በሚፈልገው ነገር ማገኘት አለበት። ማንም ይሁን ማንን ኮች እሱ በሚለ ነገር በትሬኒክ ላይ በአግባቡ ከሰራ ጨዋታ ላይ ደግሞ መታመጡ መንገድ ስለሌለ ከኢንስትራክተር አብርሃም መብራቱ፣ ከዘራይ ሙሉ፣ ከሙልጌታ ምህረት በመስራቴ በጣም ትልቅ እድለኛ መሆኔ ነው እትናል። ለዚህ ለመድረስ ደግሞ የነሱ አስተዋጽኦ የነሱ ስራ ስላለ ለሶስታቸውም ከልብ ከልብ አመሰግናለሁ። በማንኛው አሰልጣኔ አንተ ትግሮት ሰርተህ ከሰራ ማንም ምንም ማድረግ ስለምችል ራስ ላይ ኮንፊደንስ፣ ራስ ላይ መተማመን፣ በደም ሆነ ኮንፊደንስ መሰማት አለበት። ያም ነው የኢትዮጵያ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ባለክብር ነህ። ዘንድሮ 19 ጎል ደርሰሃል። ይህን ዘንድሮ ደግሞ ታስባል። አው ተጫዋቹ የሚሉ ነገር ግዴታ መብላት አለበ ብሎ ብዙ ነገር ስለሚሰሩ በእነሱና በአላህ ተማምኜ፣ በኮችን በደጋፊ ለሁለተኛ ጊዜ ለመብላት ሶስት ጨዋታ ነው የቀረው። ለሶስት ጨዋታ ደግሞ የሚችለው ነገር በደንብ አድርጋለሁ። እንሻላ ከአላ ጋር ደግሞ አሸንፋለሁ። ስለዚህ ከንግግርህ ተጫዋቾቹ፣ አጠቃላይ የቡኑ አባላት በአንተ እንቅስቃሴ ውስጥ በአንተ ጎል አስቆጣሪነት ውስጥ ሚና አላቸው እያልክ ነው። እንዴት ይገለጻል? እንደምታየው ነው ብዙ ኳስ መዋሻሻ የሜዳ ላይ እንደሚታይ ነው። ለእኔ ነው የሚሰሩ ለእኔ ነው የሚጫወቱ። ለእነሱ እነሱ ባይነሩ የእኔን ማድረግ አልችልምና፣ ይሄ የእኔን ማገባው ውጤት እና የምሰረው የጋራችን ስለሆነ ሁላችን እንኳን ደስ አለን። አገርህ ኤርትራ በእግር ኳሱ ትልቅ ስምና ዝና ያላት ሀገር ናት። ከቅርብ ዓመታት ወዴ፣ ግን በእግር ኳሱ ብዙ ምንትር የለም ስትሄድ እግር ኳሱ እንዲነቃቃ እንዲያድግ ኢትዮጵያ ውስጥ ካለ ስምና ዝና አንጻር ታግዛለህ፣ ትረዳለህ። የሀገር ውስጥ እግር ኳስ ሁኔታ እንዴት ታስበዋለ? አው አሁን ትልቅ መናሳሳት ጀምራሉ። ባለፈው ከኒጀር ተጫዋቹ ዜሮ ለ ነው የወጡት፣ እና አሁን ደግሞ ለነሱ ደግሞ ብዙ ነገር የወዳጅነት ውድድሮች እያደረጉ ነው። ከዚህ በኋላ ያደርጋሉ ያለው የካፍና የሁሉ ውጤት ደግሞ ለመስራት ዝግጅ ስለሆኑ የሀገራችን እኔ በሚችለው ነገር ለሀገራዊ ለመስራትና ጥሩ ነገር ጥሩ ደረጃ ለመድረስ የሚችለው ነገር ያደርጋሉ። ውጤታማ ደግሞ በትንሽ ጊዜ ነው ሆናለ አስባለሁ። ታዳጊዎችን የማበረታታት በረፍት ጊዜ ሄደ የመመልከት ነገር ታደርጋለ። ኤርትራ ሄደ ዋው እኔ ከወጣሁበት ሀገር ጀምሮ እስከ ያለው ሁሉም ነገር በስልክ እየደወልኩ በየሳምንት እኔ የደረስኩበት ከዛ በላይ ለመድረስ መሞከር እንዳለባቸው ነገራቸው አለው። አቅም ያላቸው እጀ ስላለው በቅርብ ጊዜ የተሻለ ቦታ ይደርሳሉ። ዓሊ፣ የምታገባውን ያህል የምትሰጣቸው ኳሶች የዛ በርካታ ናቸው። ከጉቡት ነው ወይስ ምንድን ነው? ከነበረ ቲም ጫና ለመውጣት ስለሆነ ነው። ይኔ ደግሞ ትንሽ የፊኒሽን ችግር አለብኝ። ይሄ ደግሞ በትሬኒንግ እና በግል እና በኮችን ሳፍ የሚደረገው በግባቡ ሰርቼ ይሄ ነገር ቀንሳለሁ እና የተሻለ ነገር እሰራለሁ ብዬ አስባለሁ። ስለ ቤተሰቦች አጫውተኝ። በእግር ኳስ ህይወት ውስጥ እንዳሉ በተደጋጋሚ ትናገራለህ። ስትነግረኝ ስለ ቤተሰብ ቤተሰብ ያው ወንድም ኢብራሂም ስሌማን የሚባል አለ ትልቅ ኤርትራ ላይ ያለ የሚባል ክለቦች ና ጫወት ነበር አምስቱ ተጫዋች ናቸው። ቤተሰቤ ሁሌ ከጎኔ ናቸው። ሁሌ ጨዋታ ያያሉ። ሁሌም ደግሞ በእኔ ደስታ ናቸው። እነሱ ደግሞ ካላ በታች በጣም ሞራል ነው የሚሰጡኝ። ማድረግ እንደሚገባኝ ጥሩ ነገር ስሜት እንዲሰማኝ ነው የሚያደርጉኝ። ና ለቤተሰቤ በጣም ወዳቸዋለሁ። በጣም ደግሞ አመሰግናቸዋለሁ። ለዚህ ደረጃ ለመደረሰኝ ለእነሱ ትልቅ ደረጃ ነው። አምና ከኢትዮጵያ ውጭ ወጥተው ወደ ውጭ ለመጫወት ዕድሎችን አግኝተህ ነበር። ለምን ሳይሳካ ቀረስ? በቀጣይ ስታስበው ይህን ነገር? አዎ በቀጣይ አስባለው። ቀጣይ አምና ኤጀንት ነገር ነው። ኤጀንት ከክለቡ በትልቅ ብር የማይሆን ነገር ስለተነጋገረ እኔ ደግሞ ማንዴት ፈሪ ይመስል ነበርኩ ከእሱ ውጭ መዳረር ስላልቻልኩ፣ ፍሪ ተጫዋች የሆነ ድጋሚ ቻንስ ለማግኘት እየሰራ ነው የጠራው ነው። ከአላህ በቅርብ ጊዜ የሆነ ነገር ይኖራል ቢያስባለው ተረ የሆነ ግን ጠንክሬ ሰርቼ የተሻለ ነገር አደርጋለሁ። የመጨረሻ ጥያቄ ኢትዮጵያ እየተላመድክ ነው። በቋንቋውም፣ በአመጋገቡ እንዴት ነው? በእምነትም ጠንካራ እንደሆንክ አውቃለሁ። ከእግር ኳስ ሜዳ ውጪ ኢትዮጵያ ውስጥ ያለ ሕይወት ምን ይመስላል? በካምፕ ውስጥ፣ በሆቴል ውስጥ እስ ኢትዮጵያ መላመድ ተጫውተኝ እኔ በቃ አንድ እንደሆነ ነው የሚያስበው በጣም ሁሉ ነገር ትልቅ ሪስፔክት አለው ይወዱኛል እኔ ደግሞ በጣም ነው የምወዳቸው ይንከባከቡኛል አማርኛ ለመቻል ለመነጋገር ሁሉ ነገር የሚችሉ ነገር ስለሚያደርጉ ደጋፊዎች የኢትዮጵያ ህዝብ የኢትዮጵያ እግር ኳስ ፌዴሬሽን ተጫዋቾች ሁሉም ከልብ አመሰግናለሁ ወዳቸዋለሁ በቅርብ ደግሞ ጥሩ ነገር የሰራን አንድ ላይ እንሄዳለን ቢያስ ባለው 19 ደርሰሃል ቀሪ ጨዋታዎች ሶስት አሉ። በነዛ ሶስት ጨዋታዎች ላይ ተጨማሪ ጎሎቹን አስቆጠረ የአምናውን ታሪክ ዘንድሮ እንድትደግም እመኝልሃለሁ። አመሰግናለሁ፣ አመሰግናለሁ።